የሷ ህመም ኤርሜላ ናት። ይገባኛል ሩታና አብርሽ የተጣሉት በኤርሜላ አይደለም፣ ከዛ በፊትም ተጣልተው ነበር። ነገሩን ያመጣችው እሷ አይደለችም፣ ግን አሁን ላይ ደግሞ እንዳይታረቁ እያደረገች ያለችው ኤርሜላ ናት። መሳሪያ ራሱ ከተፋ በኋላ ውስጡ እኮ ባዶ ነው። እሳት ከተፋ በኋላ ነው ውስጡ ባዶ የሚሆነው። ገብተዋል? ኤርሜላን የማናገር እዚህ ጋር ሱስ የለብኝም። ገብተዋል? አብርሃምና ሩታን ለማሳረቅ መጀመሪያ እኛ እኛ ሳንግባባ ሁለት የተጣሉ ሰዎችን እንዴት ነው የምናስታርገው? እናንተ ትመጡና ሄርሜላና አብርሃም አብረው እየኖሩ ነው የሚል ሀሳብ ሚዲያ ላይ ስታወጡ ሚዲያው ይዞራል፣ ሩታ ጋር ይደርሳል፣ የሩታ ቤተሰቦች ጋር ይደርሳል። ድጋሚ በይቅርታ ማይሻር ጠባሳ እንዲሆን ታደርጉታላችሁ። ቤተሰቡም ደግሞ ደሞ በጣም እያዘነ ነው። እዚህ ጋር ገብቷል። ጋሽዬ በኤፍሬም ፕራንክ ማየት ትችላለህ በልጁ ምን ያክል እንደተጎዳ። ሰላም ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ብዙት ሲበል፣ ዛሬ በእኔ ቤት መጥችላችኋለሁ ማለት ነው። ያው በዚህ ሳምንት የተፈጠረውን ነገር ለእናንተ መንገድ አይጠበቅብኝም። ሁላችሁም ያወቃችሁትና የምታዩት ነገር ነውና ትናንትና ትንሽ እኔም ፈረንጆም ከብሩ ጋር አልተግባባንም ነበርና ሁላችንም አሁን ላይ እርስ በርስ ጓደኛሞችም እየተጨቃጨቅን እየተጣላን ነው ያለነው እና ይህ ነገር እስከ መቼ መሆን አለበት ብዬ አስብኝ ያደረግኩትም ነገር ደግሞ ከብሩ ጋር ጓደኛችን ነው። ጥሩ ጊዜ ከእሱ ጋር አሳልፈናል እና ትክክል አልነበረም ከእሱ ጋርም እንደዚህ መያያዝ አልነበረብንም ብዬ ነው ያሰብኩት እና በአብርሽና በሩታ ምክንያት ደግሞ የራሳችን ሕይወት መኖር ሳንድችል ቀርተን እኛ እርስ በርሳችን እየተጣላን። አንዱ ለአንዱ ሳይግባባ ነው ያለ ነው፣ እና ይህ ነገር ደግሞ መቆም አለበት ለምትሉ እኛም የራሳችን ህይወት አለን የራሳችን ላይፍ አለንና ወደ እናንተ መምጣት እንችላለን፣ ግን አንዳንዴ ጓደኛ ስትሆኑ ችግርንም ደስታንም ለመካፈል ብለን እስከዛሬ ባብሪሽ በሩታ እየተጨቃጨቅንም ብዙ ደረጃ ደርሰናልና ዛሬ ላይ ግን ሁላችንም ተስማምተን ለአብርሽና ለሩታ ዋጋ መክፈል አለብን ብዬ ስላሰብኩ ነው እዚህ ድረስ ቪዲዮ ይዤ ወደ እናንተ የመጣሁት ማለት ነው። ብሩክን ቀጥሬዋለሁ። የቀጠርኩበት አንድ ይቅርታ ልጠይቀው ነው፣ ትላንትና ባደረግኩት ነገር ሶሪ ልለው ነው እና ሁለተኛ ደግሞ ግልጽ ሀሳቡን እንዲነግረኝ ነው ስለ አብርሽ እና ስለ ሄርሜላ ቁጭ ብለን በስነ ስርዓት ሳንጫጮው በተረጋጋ መንፈስ ስለ አብርሽ እና ስለ ሩታ ያለውን ነገር እንዲነግረኝ ነው የምፈልገው። እና ሌላ ፍላጎት ከሌለው እኛ እንደምናስበው ነገር ካልሆነ አንድ ላይ ሆነን ነገሮችን ለማስተካከል መሞከር አለብን ብዬ ስላሰብኩኝ ነው። በዚህ ሰዓት በጣም ሩታ እየተጎዳች ነው። የሚረዳት ሰው እየፈለገች ያጣችበት ሰዓት ነው። ሁሉም ተቀይረዋል ብላ ያመነችበት ሰዓት ነው እና በዚህ ሰዓት ደግሞ ሁሉም አንድ ሆኖ ከሩታ ጎን ሆነን አብርሽን አስተካክለን ወደ አንድነት ወደ ፍቅራቸው መመለስ ነው ያለብን ብዬ ነው የማስበው እና ይህ ደግሞ ካልሆነ አሁንም ነገሮች እየተበላሹ ወደማናስባቸው ነገሮች ውስጥ ጓደኛሞችም እርስ በርስ እየተጨቃጨቅን ወደ ማንፈልገው ነገር ውስጥ ነው የምንገባው እና ይህ ደግሞ መሆን የለበትም። ለምትሉ እኛ ከልጅነት ጀምሮ አብረን ያደግ ነው። ከአቤልም፣ ከፈረንጁ ከአብርሽም እና እንደዚህ ደግሞ መቀያየም የለብንም ብዬ ነው የማስበው እና አቤልም ቢሆን እዩም፣ ብሩክም በአንድነት አሳባቸውን ሰምተናቸው የሚፈልጉትን ምን እንደሆነ እንደዚህ እያደረጉበት ያለው ምክንያት ምን እንደሆነ የምር ለአብርሽ ተጨንቀው ነው ለአብርሽ ያስደስተዋል ብለው ነው ወይ የሚያደርጉት ነገር ማለት ነው። እና ይህንን ነበር ፍላጎታቸውን ልጠይቀው ያሰብኩት። እና በእርግጠኝነት እኔ እዚህ ጋር ብሩክ መጥቶ በስነ ስርዓት ያወራኛል ብዬ ነው ማስበው ለምትሉ ነገሮች ለማስተካከል እስከሆነ ድረስ እነሱም የአብርሽን ደስታ ይፈልጋል የሩታ ደስታ ይፈልጋሉ። እና የምር እያስመሰሉ ካልሆነ የምር ለሩታ የሚያስቡላት የሚጨነቁላት ከሆነ ዛሬ ላይ በስነ ስርዓት አሳቡን ግልጽ አድርጎ ይነግረኛል ብዬ ነው ማስበው ለምትሉ እኔ እዚህ ጋር የሚያጫጫው አሳብ አላመጣውም የሆነ ነገር በቃ ነገሮችን እናስተካከል ነገሮች በፊት እንደነበሩ እንመልሳቸውን ያልኩትና እኔ እዚህ ጋር ነገሮች እንዲስተካከሉልኝ ብቻ ነው ፈልገው እኔ ከማንም ጸብ የለብኝም ከብሩከርም ጋር ጸብ የለብኝም ከአቤልም ከዩ ጋርም ጸብ የለብኝም ግን ያደርጉት ነገር ስለሚያናድደኝ እንጂ እኔ ከማናቸውም ጋር ጸብ የለብኝም ከማናቸውም ጋርም ችግር የለብኝም ግን በዚህ ሰዓት ሩታ እንደዚህ ሆነ እግዚአብሔርን በጣም ነው የምታሳዝነው እንደት ቢያስቡላት በጣም ነው እምታሳዝነው። እኔ እውነት ስለሷ ስናገር እምባዬ ይቀርመኛል። ለምትሉ ዘጠኝ ወር ሙሉ ማንም ከጎኗ ሳይኖር ነው ያሳለፈችው። እናት አባት፣ ባል በሌለበት እርግዝናዋን ጨርሳለች። እና በዚህ ሰዓት ደግሞ በምትወልድበት ሰዓት እግዚአብሔርን ቢያንስ ቢያንስ አለን ልንላት ይገባል እንደ ጓደኛ ሆነን ቢያንስ ከየደስታዋ ተከፋይ ተካፋይ መሆን አለብን ብዬ ነው። እና በዚህ አጋጣሚ እግዚአብሔርን በጣም ነው የምታሳዝነኝ። እና በዚህ ሰዓት አጠገቧ ካልሆንን፣ በዚህ ሰዓት ካልተረዳናት ይረዳታል ብዬ ማስበው ሰው አይኖርም እና ቡራ ዛሬ ላይ አክብረኝ እዚህ ድረስ ስለመጣ ትናንትና የተፈጠረውን ነገር ያው ቂም ምንም ሳትይዝ እኔን ልታናግረኝ ስለመጣ እጅግ አድርጌ አመሰግናለሁ በእውነት። እና የጠራው ምክንያት አንድ ትናንትና የሰራነው ስራ ትክክል ነው ብዬ አላስብም። ከፈረንጁ ጋር ሆነን አንተን መጣላት አለብን ብዬ አላስብኩ ነበር። በሰዓቱም እኔ ስሜታዊ ሆኜ ያንን ነገር ላደርግ ችያ ያለውና በጣም ይቅርታል ያንን ነገር ማድረግ አልነበረብኝም። ለምብትል ጥሩ ጊዜ አሳልፈናል። ከአንተ መጥፎም ደስታም አብረን ተካፍለናል፣ እና በዚህ ልክ እርስ በርሳችን መጠላላት የለብንም። እና እሱ ነው፣ አንድ ይቅርታ አልጠይቀነ፣ ሁለት ደግሞ ነገሮች አንድ ሆነን ጓደኛሞች እንዳለ አንድ ሆነን ለአብረሽ እና ለወርታ መታረቅ ቢያንስ ምክንያት እንሆን ልን የመጣሁት መቼም ይህንን ሀሳብ ስትሰማ ደስተኛ ትሆናለህ ብዬ ነው የማስበው። ለምን አንተም ሩታንም አብርሽንም እንዲታረቁ ትፈልጋለህ። እና ሁላችንም እርስ በርስ በሽጉጥ በይን ነገር ከምንጣላ ይሁን ነገር ከምንደራረግ አንድ ሆነን ቢያንስ ሁለት አንዱን የአብርሽና ለሩታ ባለ ሁለት አንዱን ቢያንስ ይህንን ነገር አድርገንላቸው አንድ እንዲሆኑ እናድርግ ነው ብራ Thank ሀሳብህ አይከፋም፣ ግን ደግሞ መጀመሪያ ራሳቸውን ንጹህ ማድረግ አለባቸው። በተለይ አንተ እና መሰሎች በቃ የምትሰሩት ስራ በጣም ነው የሚያስጠላው፣ የምትናገሩት ንግግር አሁን አብሬ ስለተቀመጥኩኝ አይደለም እኔ እናንተ እያወራን የሌላ ሰው ስም ጠቅሰ ስትሳደብ፣ የሌላ ሰው ስም ጠቅሰ ሌላ ስትዝት፣ ያ ሰው ቪዲዮን ያየዋል የሚሰማው ስሜት አለ። አንዳንድ ጊዜ በይቅርታ የማይመለሱ ነገሮች አሉ። ይቅርታ ቀበል ይችላለሁ፣ ከዛ በኋላ ግን ማይመለሱ ነገሮች ሊኖሩ ይችላሉ። ይህን ነገር አታገናዘቡም። አንተም ፈረንጁም ብዙ ሰዎች ካሌብም ብዙ ብዙ በቃ ብዙ ሰዎች ስትናገሩ ብዙ ጊዜ መሳሪያ ራሱ ከተፋ በኋላ ውስጡ ኮ ባዶ ነው። እሳት ከተፋ በኋላ ነው ውስጡ ባዶ የሚሆነው። ገብቷል። ስለዚህ አንዳንድ ጊዜ የምትናገሩት ንግግር ሄርሜላንም እኛንም ሁላችንንም ስም እየጠራችሁ ነው የምትናገሩት በዛ ላይ እና ማያዩት እንዳይመስለ ቪዲዮውን ያዩት አለ። ከዛ በኋላ ግን ማይሻር ጠባሳ ነው የምትሉባቸው። ይህን ነገር አታገናዝቡ። ትናንትና የተናገራችሁ ንግግር እኔ በጣም ነው ያስደበረኝ። አብረን በልተናል፣ አብረን ጠጥተናል። ቲሸርት ይዛችሁ በቃ አስጨንቃችሁኝ ነበር። እናንተ ባትሆኑ ምን እንደሚፈጠር ነ አንደኛ አብረን በልተናል። ክፉም ደግም ቢሆን አዲስ አበባ ማንም በሌለን እኛ እርስ በራሳችን በምንገናኝበት አጋጣሚ ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን አይተናልና ትላንትና እግዚአብሔር ትግስቱን ሰጥቶኝ እዛ ጋር በትግስት ባያልፍ ኖሮ ዛሬ እናንተ እንደዚህ ቁጭ ብለን አናወራም። ገብቷል። መፈነካከት ይመጣል፣ አንዱ ሰው ይጎዳል። አብርሃምና ሩታን ለማስታረቅ መጀመሪያ እኛ መታረቃለን። እኛ ሳንግባባ ሁለት የተጣሉ ሰዎችን እንዴት ነው የምናስታረቀው? ሁላችሁም የተለያየ አይነት ሐሳብ ያላችሁ፣ የተለያየ አይነት አመለካከት ያላችሁ ስለኔ ምን ሊሆን ይችላል፣ ስለአብይም ስለ ሄርሜላም ምን ብቻ መጀመሪያ አይ ቡራይ ንጹህ ማድረግ አለበት። ትክክል፣ ይገባኛል። ነገሮችን አጥፍተናል፣ ገብቶሃል። ግን ላለፈው ነገር በጣም ይቅርታ ብያለሁ እና ቅድም ያልከው ነገር እኛ አንድ ሳንሆን ሁለቱን አንድ ማድረግ አንችልም። እኛ እርስ በርስ ጓደኛሞች እየጣለን እነሱን አንድ ማድረግ ስለማንችል ያለፈውን ጊዜ ረስተን እኔም፣ አንተም፣ ፈረንጁም፣ አቤልም፣ እዩንም፣ ሁላችንም አንድ ሆነን ማድረግ ያለብን ነገሮች ብናደርግ ብዬ ነው። ዛሬ ላይ የመጣሁት እና የሄርሜላንም ሀሳብ በስነስርዓት ግልጽ አድርገን እንድረዳ እናንተ የተረዳችሁትን እኔም እንድረዳ ፈልጋለሁ። ገብቷላ አሁን ላይ እናንተ ከሄርሜላ ጋር አብርሽ የሚያደርገው ነገር ልክ ነው፣ ልክ አይደለም ሳይሆን በስነስርዓት ሀሳባችሁን ማወቅ እፈልጋለሁ። በዚህ ልክ ከሄርሜላ ጎን የሆናችሁበትን ነገር ማወቅ እፈልጋለሁ። ምንም ከሄርሜላ ጎን የሆንበት ምክንያት የተለየ ምክንያት የለውም። ማንም የሚያውቀው ሚዲያ የሚያየው ያለውን ነገር ነው። ልጅቷ ሲምኗ ነው ክፉ። ብዙ ጊዜ አብራችሁ በልታችኋል፣ ጠጥታችኋል። ስ እስካሁን ልጅቷ ላይ ያየኸው ክፋት ምን? አስቀየመች በግል አግኝታ አለች? በግል ብዙ ፕሮግራም አሳልፋችኋል። የአብርሃም አመቶች ጀምሮ በጣም ብዙ ፕሮግራም አብራችሁ አሳልፋችኋል አለ ታውቃት አለ ልጅቷን፣ አንተን በግል የነካች ተነስተህ አንተ ምንም ሳትል እንድትሰልብህ ያደርጋትን ነገር ንገረኝ። ሁሉም ሰው እየመጣ ሄርሜላ እንዲህ ነች ሄርሜላ እንዲህ ነች እህቶቿን፣ ቤተሰቦቿን፣ ቤቷ ማንኳኳት ምናምን፣ ሄርሜላ በግሉ ያጠፋችሁ ጥፋት አለ? ነግታኛለች። መታ ፈረንጁን አስቀይሟለች። እናንተ ግን ቀጥታ ሄዳችሁ ሰው ማስቀይም ጀምራችሁ፣ ሀሳቧን መስማት ፈልጉ። ትዝቱባታለች። አሁን እኔ ጉዳይ ስለ እሷ ማውራት አይደለም። እርቅ ከሆነ የሚፈለገው እርቅ ከሆነ የሚፈልገው እናንተ ሁላችንም አንተ የራስህን ፊሊንግ እየሄድክ ሰው ላይ የምታጸባረክ ከሆነ የሆነውም የሆነውን የሚያንፀባርቅ ከሆነ የሩታና የአብርሃምን ስሜት ረሳ ነው ማለት ነው። ኦልሬዲ እነሱን ወደ ራሳችን እየገባን ነው። ስለዚህ አሁን እኛም ማሰብ ያለብን አብርሃም ለመታረቅ ምን ምን አይነት ስሜቶች ላይ ላይ እያስተናገደ እንደሆነ ማሰብ፣ ሩታም ለመታረቅ ምን አይነት ስሜት እያስተናገደች እንደሆነ ሰምተን እሱን ፊሊንግ ነው እንዲሰማን የሚገባው እንጂ እናንተ ትመጡ እና ኤርሜላ ና አብርሃም አብረው እየኖሩ ነው የሚል ሀሳብ ሚዲያ ላይ ስታወጡ፣ ሚዲያው ይዞራል፣ ሩታ ጋር ይደርሳል፣ የሩታ ቤተሰቦች ጋር ይደርሳል። ድጋሚ በይቅርታ ማይሻር ጠባሳ እንዲሆን ታደርጉታለች። በዛ ድጋሚ ደግሞ ብቻ ያው ወሬ ለማውራ ሳይሆን እንደዚህ አይነት ወሬዎች ይህንን ሀሳብ ማለት ነው። ትላንትም ነግር ያለው እኛ አብርሽና ኤርሜላ ይኖራሉ ብለን ለማንም አላወራንም። ወሬው ምን ሚዲያ ላይ ሩታ ላቤል ስትናገር ነው እንጂ እኔ ሩታ ጋር ይኖራሉ አላልኩም። ለምትል እዛ ቦታ ላይ አላየውም አልነበርኩም። እንደዚህ አይነት ወሬ ላወራ አልችልም። ሩታ ጋር ሲደርስ ማለት ነው እውነት መስሎን ነው። አንደኛ መጥቶ ካሌብ ምናምን ሲመጡ አጋጣሚ ኔም የለውም ግን ደግሞ አብርሃምና እና ሄርሜላ ቁጭ ብለው ምግብ ሰርታለት ሊበሉ ምናምን የዛኔ ምግብ ለመስራት እንግዲህ በመጣችበት ልብስ ምግብ አይሰራም እና የተወሰነ ቢዣ ማቀይሪያ ነበር ይመስለኛል። በዛ አጋጣሚ አብረው መኖር ጀመሩ ብለው ኔፍሬም ያሩ እናንተ አውሩ ብቻ። ሩታ ጋር ሲደርስ ግን በደንብ ተቀናብረውን የደረሰው ወሬው ማለት ነው። ከዛ በኋላ ሩታ ምናለች? አሳስራችኋለሁ፣ መጥሪያ ነው የማወጣው አለች። ምክንያቱም እሷ ባቀናችሁ ቤት ፍቺው ሳይጸድቅ ሰማኒያ ያላቸው ባል እና ሚስት ናቸው። ሌላ ሴት ቤቱ መግባት የለበትም ምንም ቢጣሉ ይስማማሉ ብለን የምንጠብቃቸው ሰዎች ናቸው አይደል እንዴ ያ ነገር ነው ያበሳጫት እናንተ ደግሞ ጨመራችሁላት አብረው የሚኖሩ ነው በሚል ሰበብ ብቻ ነገሩ ሰፋቱ እሱ አልፏል ሁን ተረድታለች ያለው ግን አንዳንድ ጊዜ የሚወራው ወሬ ልክ ሊኖር ይገባል እኮ አሁን ብሩክ ምን ነገር ነገር ማለት ነው እግዚአብሔር ነው ሩታ በጣም በጣም የተጎዳችበት ሰዓት ነው ምናልባት አጠገቧ ሆነ ላልተረዳት ሊሆን ይችላል አላያት ሊሆን ይችላል እንጂ አሁን ላይ በጣም እየተጎዳች ያለችበት ሰዓት ነው፣ እና ቢያንስ ሁላችንም እንደ ወንድም እህት አለን እናት አለን፣ እና በጣም ልናዝንላት ይገባል። ቢያንስ ስትወልድ እንኳን አለን እንድትልሽ ልጅ ማለት ይኖርብናል። እና የእሷ ንዴት አሁንም ብነግረን ሄርሜላ ናት፣ ሌላ ምንም ነገር የለም። ብሩክ እዚህ ጋር ሰመጫጫው ካልፈለገን በንግግር ማመን ከቻለን፣ የሷ ሕመም ሄርሜላ ናት። ይገባኛል። ሩታና አብርሽ የተጣሉት በሄርሜላ አይደለም፣ ከዛ በፊትም ተጣልተው ነበር። ነገሩን ያመጣችው እሷ አይደለችም፣ ግን አሁን ላይ ደግሞ እንዳይታረቁ እያደረገች ያለችው ሄርሜላ ናት። እኔ ከሄርሜላ ጋር ምንም ጸብ የለብኝም፣ ምንም አድርጋኝ አታውቅም። ጋብቷላ እዚህ ጋር መታ ይሁን ነገር አላደረገችኝም ግን ሩታና አብርሽ መሀል ላይ ደግሞ አሁን ላይ ስህተት ናት። ሩታ ደጋግማ ነግረዋለች፣ በቃ እሷን ማየት አልፈልግም። በግልጽ ማለት ነው ሄርሜላን ማየት አልፈልግም ካለች እኛ ጓደኞቹ ቢያንስ ሄርሜላን ላልተወሰነ ጊዜ አሸሽተን ሁለቱ እንዲነጋገሩ ቁጭ ብለው እንዲያወሩ ማድረግ አለብን ብዬ ነው የማስበው። ይህንን ሀሳብ ትስማማለህ ብዬ አስባለሁ እኔ ምን አለ መሰለህ፣ አሁን ለምሳሌ እናንተ ተነስተህ ዛሬ ሄርሜላን ከዚህ በኋላ እንዳትመጪ ስንላት አትቀበለም። ምክንያቱም አሁን ከእኔ ጋር ከተደዋወልን ረጅም ጊዜ ነው። ማገኛት ሁላ በአብርሃም ነው፣ አብርሃም ጋር። አብርሃም ምን ይሉት ይደዋወላሉ፣ ሳይበላሉ ሁላ ምን ነው ማለት፣ እንደምታየው እንደምታውቀው። ስለዚህ አሁን ሄርሜላን እንዳትመጪ ከምትላት ይልቅ አብርሃምን ብቻ ሆነ ምን ፈልገህ ለተወሰነ ጊዜ ሄርሜላን አንፈልጋትም ብለን አብርሃምን ማማከር እንጂ፣ ትናንትም ብያቸዋለሁ እኮ ባለ ጉዳይ ውስጥ ነው። እሱ ሳይፈልግ ነገሮች መሆን የለባቸውም፣ አይችሉም። እሱና ሄርሜላ ብሎ ሄዶ ያገኛት፣ አንተ ደግሞ እንዳትመጪ ብትላት ምንድነው? ሁለት ክላሽ ነው የሚያደርገው። ስለዚህ እሱን ብቻውን ትጠራውና፣ ከዚህ በኋላ ለዚህ ያህል ቀን አንተ ብቻህን ነው የምንፈልገው። ማስተካከል ያለብን ነገሮች አሉ። በቃ መደዋወል ካለብኝ በስልክ ተደዋወል፣ ከዛ ባለፈ እንዳታገኛት። ለመናገር የምንችለው አብርሃም ነው። ሄርሜላን የማናገር እዚህ ጋር ሱስ የለብኝም። ገብቷል? አሁን እንዳልኩ አብርሽ ማናገር አለብን ብለህ ካመንክ እንደ ጓደኛ ሁላችንም ተሰብስበን ሄርሜላን ከህይወት ማስወጣት አለብህ ብለን እንውቀሰው ካላችሁ፣ እኔ ደስ ብሎኝ ነው። ደስ ብሎኝ ማለት ነው። ይኸውልህ አብርሽን ጠርተን ቁጭ አርገ ነው የሚያደርገው ነገር እንዳለ ስህተት መሆኑን እንደ ጓደኛ ካላሳኘ ነው እንደ ጓደኛ የሚያደርገው ነገር ጥፋት መሆኑን ካልነገር ነው የኛ ጓደኝነት ከሱ ጋር የመኖር የመብላት የመጠጣት ምኑ ነው ጓደኝነት? ገብተዋላ በዚህ ሰዓት እንደ ጓደኛ በቃ የሚሰራው ነገር እንዳለ ትክክል አይደለም። እኔ ልንገር የእሱ ደስታ ሄርሜላ ልትሆን አትችልም። ሄርሜላ ከጭንቀቱ ልታወጣው አትችለች ካለበት ይሆነ ነገር ልታዝናናው ትችላለች፣ ግን ይሄ ልጅ ሙሉ ደስተኛ ነው ማለት አትችልም። ልጅ አለው፣ የልጁ እናት ደግሞ ተጣልቷል እና በዚህ ሰዓት የሚያስደስተው የልጁን እናት ማግኘት ብቻ ነው። ምናልባት እናንተ እዚህ ጋር ሲሰቅ እዚህ ጋር ከእሷ ጋር የሆነ ነገር ሲያደርግ የተደሰተ መስሏችሁ ከሆነ የሆነ ነገር ሲያደርግ ደስተኛ መስሏችሁ ከሆነ አይደለም። ቤተሰቡም ደግሞ በጣም እያዘነ ነው። እዚህ ጋር ገብተዋል። ጋሽዬ በኤፍሬም ፕራንክ ማየት ትችላለ። በልጁ ምናክል እንደተጎዳ ምናክል እንዳመመው ግልጽ ነው ለሁላችንም ማለት ነው እና ለአንዴና ለመጨረሻ ጊዜ እኔ አብርሽን እናገኘው እንንገረው ካላችሁኝ እኔ ደስ ይለኛል። ግን እኔ አብርሽን አግኝቸው ከሄርሜላ ጋር ሆናለሁ ካለኝ እኔ አይመለከተኝም ብዬ እጄን አወጣለሁ። እንደ ጓደኛ በጣም ተሰምቶኝ መናገር ያለብኝን ነገር ነገሬው፣ እኔ ከሱ ጋር መቀጠልም ከሌለብኝ አልቀጥልም። ከብቷላ። እዚህ ጋር ሁላችን ምን እንጫጫው፣ እርስ በርስ ምን እንጣለው፣ የሆነ ነገር ምን እንደራረገው ጸብ ኖሮብን አይደለም፣ በእነሱ የተነሳ ነው፣ በእነሱ የመጣ ነው። ስለዚህ ያንን ነገር እሱ መረዳት ካልፈለገ እኛን ደግሞ እንዲረዳን ካልፈለገ እኔ እጄን አወጣለሁ ምንም አይመለከተኝም ብዬ እተዋለሁ። ግን በዚህ ማለት ሩታ እንድትጎዳ ስለማልፈልግም፣ ሁላችንም እኮ ሩታ እንድትጎዳ አንፈልግም። አብረው እንዲቀጥሉ ልጃቸውን አብረው እንዲያሳድጉ ነው የምንለፋው። እናንተ ይሄ ነገሩን ስታሰፉት ተበላሸ እንጂ ሁላችንም በዚህ ልክ እንደዚህ ጎራ ሰብስበን ጎራ ከፍለን የምንጣላበት ምክንያት እኮ የለንም። ገብተዋል። አሁን ሩታም ወደጇ በጣም በጣም ቀርቧል። አብርሃምንም እንዳየ ሆነው ያለበት ሁኔታ ምንም እንትን ሚባል አይደለም። በቃ አብረው ካልሆኑ እንግዲህ ተደጋጋሚ ጊዜ እያየው ነው ላይፍ ላይም እያየው ከሆነ በቃ እየለፋ ያለው እሱ ነው። አሁንም እንዲመለሱ ግን ደግሞ እሷ በቃ ጠባሳ አለባት፣ የተወሰነ ነገር ማገገም አለባት። እየታገሰ ነው እሱ ያ አይደለም እየታገሰ ምናምን አይደለም። እሷ ጠባሳ ኖሮባት አይደለም ብሩክ፣ እሷ ማለት ነው። አሁንም ጠባሳው ምን መሰለህ ቢኒ፣ ዘጠኝ ወር ሙሉ እንደዚህ አላወራኸኝም። እሷ ንግግር ምናልባት ካላስተዋልከው፣ ዘጠኝ ወር ሙሉ እንደዚህ አላወራኸኝም። ጸጉርሽ ሲያምራት ካላት በጣም ቆየ፣ ናፍቀሽ ነበር እንኳን አገኘሁሽ ካላት በጣም ቆየ። ይሄ ንግግር ነው። እሷ አሁን ዘጠኝ ወር ሙሉ ያላልከኝን እንደ አዲስ መቀበል እየከበዳት ነው። ይሄ ይሄ ነገርን ከተስተካከለ ምንም ሄርሜላ እዚህ ውስጥ ኢሹ የምትሆንበት ምክንያት ይሄ ነው። ሩጥ አሁንም ከተቀበለችው ምናልባት እያየሁ ከሆነ ላይቫቸው ቁጭ ብዬ ነው የማየው፣ አንድ ሰዓት የሚቆዩ ሁለት ሰዓት ቁጭ ብዬ ነው በመሃላቸው የሚያወሩትን ወደ ስታይ በቃ የተመለሱን ወደ መጀመሪያ ነገራቸው። ያ ነገር ደግሞ እኔ ያስደስተኛል፣ ግን እዚህ ጋር ሄርሜላ ኢሹ አይደለችም ሄርሜላም የለችም። እኔ ደግሞ ያ እኮ ነው የምልህ እነሱ ሁለታቸው ቁጭ ብለው ሲያወሩ ነው ደስ የሚል ጊዜ የሚያሳልፉ። ገብቷል። በዛ መሃል ላይ ላይቭ ላይ ኤርሜላ ኑራ ቢሆን የሚፈጠረውን ራስ ታውቃለህ ገብቷላ የሚደረገውን ነገር ጭቅጭቅ፣ ጩኸት እንደሆነ ጠንቅቄ አውቀዋለሁ። ኤርሜላ ላይ የሌለችበት ደግሞ ሁለቱ ሲገናኙ ምን አክል መፈላለግ እንዳለ በስነ ስርዓት ማውራት እንደሚችሉ በስነ ስርዓት ላንተም ግልጽ ነው። እና ላንዴና ለመጨረሻ ጊዜ ኤርሜላን ማረቅ ከቻልን ከነሱ ወት ማራቅ፣ ካልቻልን ደግሞ አብርሽን በስነ ስርዓት የሚያደርገው ነገር ጥፋት እንደሆነ አስረግጠን መንገር። ከዛ በኋላ ደግሞ የራሳቸው ውሳኔ ይወስናሉ። እኛ በእነሱ ህይወት ገብተን አንጣላምም፣ እርስ በርሳችንም እዚህ ጋር አንገዳደልም። እና አመሰግናለሁ ብሩክ፣ ይህንን ሀሳብ ነው ልል የመጣሁት። እና ቤተሰብ ያው ሰምታችሁታል፣ ምንም ማብራራት አያስፈልገውምና እኔ አሁንም የቻልኩትን ነገር አደርጋለሁ። የቻልኩትን ነገር ሞክራለሁ። ለምን ብትሉ ነገሮች እንደዚህ መቀጠል የለባቸውም። አብርሽና ሩታ መታረቅ አለባቸው። ግድ ነው። አብርሽና ሩታ መታረቃቸው ግድ ነው፣ አይቀሪ ነው እና እነሱ ደግሞ ሲታረቁ ቢያንስ እንደ ጓደኛኛ የምናወራው ነገር በተግባር ለፍተን ነበር እነሱን ለማስታረቅ ይህን አድርገን ነበር ብለን እንድናወራ ሁላችንም እዚህ ጋር መተን ሚዲያ ላይ ከምናወራ እርስ በርስ ከምንጣላ ቢያንስ አንድ ቁም ነገር መስራት አለብን ብዬ ስላሰብኩኝ ነው። አብረሽና ሩታን ለማስታረቅ ቢያንስ እኛ ምክንያት እንሆን ጓደኞቹ ምክንያት እንሆን ብዬ ነው ማስበው። አመሰግናለሁ። ወዳችኋለሁ።